ስለምን እንደምታወሪ ምንም አላውቅም። ቆይ ግን እኔ ዋለ ጠጣኪችን መምጣቴ እንደዚህ ያስቆጠል

ተከታታይ ድራማ በዘጠና አንድ ክፍል እንግዲህ ዛሬ ከች ብለዋል። እውነት ለመናገር በዛሬው ፓርት በጣም የሚደብሩ ነገሮች ነበሩ። በባለፈው በክፍል ዘጠና ፓርት ላይ አንድ ነገር ስለ ጽናት ላይ ደብሮ ነበር። ምክንያቱም ቤቲ ስትበላ በጣም ስታመናት ጭቃትና እንዲሁም ደግሞ የምትበለውን ስትቀማት ታይቼ ከጽናት ላይም ትንሽ በጣም በቃ የተቀየረ በጣም የተቀየረና የመጥፎነትን ባህሪ አይቸባት ነበር። ዛሬ ደግሞ ለየት ባለመልኩ

እንግዲህ የቤቲ እናት በጣም አስቀያሚ ነገሮችን እና መባል የሌለባቸውን ነገሮችን ለፅናት ስትናገር አይቻለው ማለት ነው። ልክ እንደ ልጅት ናችሁ ልጃችሁም ልክ እንደናንተ ነው የምትሆነው በማለት እንግዲህ ፅናት መልስ አለታለች። እውነት ለመናገር የቤቲ እናት ልክ አልነበሩም።

ሰላም ጤና ይስጥልኝ። የቻናላ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቲ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ሁኑ። ነባር ቤተሰቦችም ስለምታበረታቱኝ፣ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ።

ቪዲዮውን ሲጀምሩ በላይክ ጀምሩ። ዛሬ ላይ እውነን ለመናገር ያው ቪዲዮም በርከት ያለ ቪዲዮ እንግዲህ ፊት ለፊት አስቀምጫለሁ ማለት ነው። ምክንያቱም ይህን ነገር ያስቀመጥኩት እኔ የሆነ እንትናለኝ እሱ ምንድን ነው፣ የቤቲ እናት ንግግር እጅግ በጣም የሚያስቀይም ንግግር ነበረ። እናት እንደለላት እንዲሁም ደግሞ ውያ አባትሽ እንኳን ከመኪና ላይ ሲት ብሎ የሚሞት ነው የሆነ ነገር እንኳን ቢሰማ በማለት እንግዲህ በጣም አስነዋሪ ቃላቶችን

እንግዲህ ለጺ፣ ስትናገር ነበር። ጺ አሁን ላይ እኔ ልታሳብዱ ነው እንጂ እሷን አድናችሁ እኔ ልታሳብዱ ነው ያለችው ነገር ልክ ነው። ቢያንስ የቤቲ እናት እንደዚህ አይነቱ ቃላቶችን ለጺ መናገር የለባትም። ጺ በጣም ብዙ ነገሮች ደርሶባታል ከዚህ በፊት ማለት ነው። የቤቲ አሁን ላይ ያለችበት ሁኔታ እጅጉን የሚያሳዝን እና በጣም

የሚያስከፋ ነገር ቢሆንም ደግሞ ፅናትን ደግሞ በዚህ አይነት መልኩ እየተናገሩ ወይንም ደግሞ በቃ በጣም ብቸኝነትና የነበረችበትን በማስታወስ ምናምን ነገር ይሄ ቤት ያንቺ አይደለም፣ የኬራ ነው እስከ ማለት ድረስ ይህን እናቷ በእናቱ አንቺ እናት የለሽም እናት ያለው ነገር ነው ይሄ ስሜት የሚጎዳ የሚቆረቆርለት ለአንቺ የሚቆረቆርልሽ ማንም የለም እስከ ማለት ለጺ በጣም አስነዋሪ

ከእሳቸው የማይጠበቁ ቃላቶችን ስትናገር እንግዲህ አይተናል ማለት ነው። እና በዛሬው ፓርት ላይ እጅግ በጣም የሚደብሩ ነው መሆንም የለበትም ጽናት ተከታታይ ድራማ ማለት ነው። እስከዛሬ ማለት እስከዛሬ ባለው ላይ በሰው ላይ ይሄን ያክል እንትን አልነበረም። አሁን ላይ ግን በተለይ ከትልቅ ሰው ከቤቲ እናት እንደዚህ መጥፎ ቃላቶች መውጣቱ እጅግ በጣም ነው የሚደብረው

እና አሁን ላይ ጺ ማለት ነው፣ መታገስም ወይንም ደግሞ ነገሮቹን እንደ በፊቱ ማሳለፍ አልቻለችም። ለምን ከደረሰባት አንጻር ነው። ይህን ያክል የቤቲ እናት ስትናገራት ራሱ በጣም ነው የከፋት። በጣም ከፍቷታል። እንደፈለገ ሊያዝሽ ነው

አንቺን ፈቅዶ ወዶ እያገባሽ እንጂ እንዴት ልጅ ያበሰለችውን ወይም ደግሞ ልጅ የተመኘችውን እንዴት አንቺ ነጥቀሽ ትወጃለሽ? በማለት እንግዲህ በጣም መጥፎ ቃላቶች ስትናገር ነበረ። ሆነን ለመናገር እንግዲህ ቤቲም ስለጠፋች ከፅናት ጋር ተጣልተው እንግዲህ በባለፈው ፓርት ላይ እንድትጣሉ ሁላችን የምናውቀው ነገር ነው። በዚያ ፓርት ላይ ነበር እንግዲህ ቤቲ ወታ እየጠፋችው እና የሆነ ቦታ ተንጠልጥላ ወድቃለሁ፣ ራሴን አጠፋለሁ በማለት እንግዲህ እንትን እያለቻት

ያደርጋቸው ነበረ። በስተ መጨረሻም እንግዲህ ቤቴንም አግኝተዋታል። ቤቴን አግኝተው አሁንም እንግዲህ ወደ ነኪራ ቤት ነበር እየመለሷት ግን ደግሞ አሁንም እዚያ ቤት መቀመጥ አልነበረባት። እንደ እናት ማለት ነው። እንደ እናት ወይንም ደግሞ እናትየዋ አብራ መሆን አለባት። ልጇንም ራሷን መንከባከብ መቻል አለባት። ለምን ጸባያንም ሁሉ ነገሯን እሷ ስለምታቅ ማለት ነው። አንዲት የታመመች በሽተኛ ልጅ ዝም ብሎ ከነኬራ ቤት አስቀምጦ መሄድ በዚያ ላይ ደግሞ

ብዙ ነገሮችን ፅናትን እንኳን እየጠረጠረቻት ማለት ነው። አስቀምጣ መሄዱ በራሷ ስደት ነው። ራሷ ቁጭ ብላ ማሳከም ራሱ ትችላለች። ራሷ ልጅቷን ትሪት ማድረግ ትችላለች። ከዚው ከኪራ ጎን ሆነው ማለት ነው እና እሳቸው ልጃቸውን ጥለዊደው እንግዲህ ቤት የሆነ ነገር በሆነች ጊዜ ላይ እንደዚህ አይነት ነገሮችን መናገርም ሆነ

እንትን ማለቱ አግባብ አይደለም ብዬ ነው የማስበው ማለት ነው። እና አሁን ላይ ጽን ራሱ ተረጋጌ ተረጋጌ የሚሉ ብዙዎች ናቸው። እንግዲህ ልክ እነ ኪራና እነ ምሩህ እንዲሁም ደግሞ እነ ናሆሜ ሲመጡ እንደውም ምንም ያልተናገረችና መጥፎ ነገሮች እያልተናገረች መስላ እንግዲህ የቤቲ እናት ስትቅለሰለስ ነበረ። ልጄን ምን ብለሻት ነው፣ የቲዳ ነው ብዬ ነው የጠየኳት ሌላ ምንም ያልኳት ነገር የለም። ግን እሷ

ከግል እስከ ራሷ በነገር አጠጥታታለች ማለት ነው። እና በዛሬው ፓርት ላይ እጅግ በጣም እንትን የሚል ነው ለጽናት እጅግ በጣም ከባድ ነው የሚሆነው ከዚህ በላይ እኔ ጽናትን በባለፈው ፓርት ላይ እኔ በጣም ምንትን ይጀባት ነበረ። አሁን ላይ ምንም ነገር አለስባት ምንም ብታደርግ ምንም ይገባታል ብዬ ነው የማስበው ማለት ነው። ቢያንስ እንኳን ትዕግስት ኑሯቸው

እሷን ራሱ በትትና እያናገሩ ጽናትን እያናገሩ ልጃቸውን እንድታስታምምላት ወይንም ደግሞ ወደ ራሷ እንድትመለስ እሷ ብትረዳቸው ይሻል ነበር። ያልሆኑ ቃላቶችን እና መጥፎ ቃላቶችን ልክ የእሷ ልጅ ባደረገችባት ቁስል ሌላ ቁስል ላይ እየከተቱ ወይንም ደግሞ እያስታወሱ የግድ ልጅን በግድ ልጅን አድናለሁ አንችን አሳብዳለሁ ማለት ነው። ይህ ማለት ነው ራስ ወዳድነት ነገር ነው ያየውባቸውና

በዛሬው ፓርት ጽናት ተከታታይ ድራማ ሆነን ለመናገር እኔ በጣም ነው የደበረኝ ማለት ነው። እና ያው ይስተካከል የጽናት ነገር ይታወቅ

ቤትም እንግዲህ ወደ ራሷ የምትመለስበትን ነገር ይንጣና ጽናትም ደግሞ ደስ የሚለውን ህይወቷን ከኪራ ጋር ደስተኛ ሁና ማንም ጣልቃ ሳይገባባት የምታሳልፍበት ጊዜ ነው የምንፈልገው ማለት ነው። እና አሁን ያው ኪራ በእርግጥ ትዕግስት አሁን ላይም ትዕግስት ላይ ነው

ትግስት አለው ግን ደግሞ የኪራ ትዕግስትም አንድ ላይ ደግሞ ሊያልቅ ይችላል። ጓ ሊል ይችላል፣ በቃይ ሊል ይችላል ማለት ነው። ስለዚህ እሱ እንደዛ ከመበሳጨቱ ወይንም ደግሞ እንደ ፅናት ሳይበሳጭ ነገሮቹ አሁን ላይ ማለቅ አለባቸው ብያ አስባለሁ። ሌላው እንግዲህ ስለ ምሩህና እንዲሁም ናሆሜ ናቸው። ምሩህና ናሆሜ ፍቅራቸው አሁንም እጅግ በጣም ደስ የሚል የሁለታቸውም ፍቅር ማንም ያልገባበት ነገር ነው። ደስታቸውን አብረው ወክ እያደረጉ እንዲሁም ደግሞ ሻይ ቡና

እያሉ እንግዲህ አብረው እያሳለፉ ይገኛሉ። እኛም በፅናትና በኪራ መካከል ልክ እንደዚህ ማንም ጣልቃ የማይገባበት ማለት ነው ህይወት ነው የምንፈልገው። እንዲሁም ደግሞ ሰኒና ክብሩም ደግሞ አንድ ላይ እንደሚሆኑ ተስፋ እናደርጋለን። እና ውድ ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበር። በያላቸውበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ